ፀረ ባንዳው የሰርጂካል ኦፕሬሽን ጠበብቶ አርበኛ ደምሴ መር ከኩላሊት መማገግመው ወደ ትግሉ ለመግባት እንቅስቃሴ ላይ ባለበት በጠላት ከባ ውስጥ ገብቶ ክብር መስዋዕትነትን ተቀብሏል። የጠና ገላውዴዎስ ክፍለ ጦር ስራ አስፈጻሚ ሪፎርም በማድረግ የተለያዩ አደረጃጀቶች መስራቱን አስታወቀም። የአማራ ፋኖ ብሔር ኃይል ዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቀጣው ጅጉ ክፍለ ጦር የሻለቃ ጉላት ጸጋይ ብርጌድ ድል መቀዳጀቱ ተሰማም። በተለያዩ የጎጃምና የወሎ ግንባሮች ከፍተኛ ድል መቀዳጀታቸው ተሰማ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ከፋኖ ዴይሊ ሚዲያ ቻነላችን በየለት ወደ እናንተ የሚደርሰው የመረጃ ስርጭታችን እነሆ። በዛሬው ዕለትም የተለያዩ አበይት መረጃዎችን አጠናቅረን ተገኝተናል። ቀደም ሲል የሰማችኋቸው አበይት መረጃዎችን ጨምረን ሌሎችንም በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር ዘገባዎች እንድታደምጡ አክብሮታዊ ግብዣችን ነው። ቀዳሚ ወዳልነው ዝርዝር መረጃችን እንሸጋግራለን። ፀረ ባንዳው የሰርጅካል ኦፕሬሽን ጠበብቶ አርበኛ አደም ሴመር ከኩላሊት መማገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በጠላት ከበባ ውስጥ ገብቶ የክብር መስዋዕትነትን ተቀብሏል። አርበኛ አደም ሴመር ትላንት ሰኔ 5 ቀን 2017 ዓ ም በሰሜን ወሎ ዞን ወድላ ወረዳ ቋና አካባቢ ላይ የቦታው እንባዎች ተራራ ላይ በበርካታ አቅጣጫዎች ጥቃት የተከፈተበት ሲሆን ከጓዶቹ ጋር በመሆን 6 ሰዓታትን የፈጀት ተኩሱ ልውውጥ ካደረገ በኋላ ተተኳሹ በመጨረ ረሱ የክብር መስዋዕትነትን መቀበሉን የመረብ ሚዲያ የወለው ቀጠና ዘጋቢዎች ለማረጋገጥ ችለዋል። ከአርበኛ ደመሲመር በተጨማሪ በትግል ስሙም አባ ገርሻ ተብሎ የሚጠራው አርበኛ ኮራደር ቤ፣ እንዲሁም የቦምብ ጥቃቱ ጠበብት በትግል ስሙ ደፋሩ ተብሎ የሚጠራው አርበኛ ጌታቸው አሻግሬም ስለ አማራ ሕዝብ ሲሉ ያለምንም ስስት ውድ ህይወታቸውን በመስጠት የክብር መስዋዕትነትን ተቀብለዋል። እምቦጭ ተራራ ላይ በተደረገ ውጊያ ከጠላት ኃይል በኩል አዋጊዎችን ጨምሮ በቁጥር 46 የመከላከያ ሰራዊቱ ሲገደል፣ በርካቶች ቆስለው ወደ ኮንናጋሽና ጤና ጣቢያ መወሰዳቸውንም ለማወቅ ተችሏል። አርበኛ ደም ሲመር ከ2016 ዓም መጨረሻዎቹ ወራት ጀምሮ በኩላሊት ህመም እየተሰቃየ ቢሆንም እኔ በከባድ መሳሪያና በጅምላ ከሚጨፈጨፈው የአማራ ህዝብ አልበልጥም በሚል ህመሙን ችሎ በትግልም ላይ ነበር። ያኔ በህወሀት ነግ ወረራ ወቅትም በከፍተኛ መስዋዕትነት ከፍተኛ ጀብዶችን በመስራት በጦር ግንባር ተሰልፎ ለአማራ ህዝብ በርካታ ውለታዎችንም የሚዋለ ነበር አርበኛ ደም ሲመር ቢሆንም ግን በትግል ወታደሮቹና በልበ ቀና የትግሉ ደጋፊዎች አስተባባሪነትም የኩላሊት በማስተባበር እና ገንዘብ በማሰባሰብ የኩላሊት እጥበት ሕክምና እየተደረገለት ሲሆን ከህመሙ አገግሞ በሙሉ አቅሙ ወደ ትግሩ እየተመለሰ እንዳለ ነው። መንገድ ላይ በጥላት ከበባ ውስጥ ገብቶ መስዋዕትነትን የተቀበለው ከአርበኛ ደመስ ሲመር ጋር መስዋዕትነትን የተቀበለው አርበኛ ኮራደር ቢወይም አባ ግርሻ ደግሞም ልክ እንደ አርበኛ ደመስ ሁሉ ከህወሀት ወረራ ጀምሮም ዱር ቤቴ እንዳለ ሲሆን የተቸገሩ አቅመ ደካማ ወላጆቹን በገንዘብ ለመደጎመና አልፎም የተተኳሽ መግዣ ባግዛቸው እንኳን በሚል ትግሉን አቋርጦ በመሃል ወደ አረብ ሀገር በእግሩ ተጉዞ የነበረ ቢሆንም ነገር ግን ታጋይ ወንድሞች እየሆኑ ትልሁን ብሎ ከወራት ቆይታ በኋላ እርግፍ አድርጎ በመተው ከአረብ ሀገር ወደ ሀገር ቤት በመመለስ ዳግም ወደ ትግሉ ገብቶ ሲታገልና ሲያታግል ከርሟል። እዚሁ ቀጠና ከፍተኛም እንቅስቃሴና መፈናፈኛ ጥቶ የነበረው የአገዛዙ ኃይልም ደምስ ሲመርከክም እና ቦታ አውጥቶ ወደ ትግል ሜዳ ለመንቀሳቀስ ከነበሩ ጓዶቹ ጋር መሆኑን መረጃ ደርሶት ኖሮም ከበባ በመስራት እርምጃ ሊወሰድ ችሏል። ይሁንና ግን ከአገዛዙ ኃይል የተቃጣውን ከፍተኛ ምት በመቋቋም ለግማሽ ቀን ሙሉ ሲፋለሙት በመቆየት በርካታ የአገዛዙ ሰራዊት ሞት እና ቁስለኛን ያደረገ ተጋድሎ አድርገዋል። በዚህም ከ46 በላይ የመከላከያ ሰራዊት ሲገደል በርካቶች ቀስለው ነበር ወደ ኩንና ጋሽና ጣቢያና ጣቢያ የተወሰዱት ይሁንና የኋላ ኋላም የያዙ ተተኳሽ በድንገት ስለመቋረጡ የተሰማ ሲሆን ይህ በመሆኑ ምክንያትም ጠላት እርምጃ ሊወስደባቸው ችሏል። ያም ሆነ ይህ ግን ከህዝቤ ተነጥዬ ድሎት ህይወትን አልምራም በሚል እስከ ነፍሱ ህቅታ ድረስ ለህዝቡ ሲታገልና ሲያታግል የቆየው አርበኛ ደምስ ሲመር በክብር መስዋዕትነ የተሰማው። ወደ ሌላኛው መረጃችን እንሸጋግራለን። የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮር ንጉሥ በለሳ ቅጣው እጅጉ ክፍለ ጦር የሻለቃ ጉላት ጸጋይ ብርጌድ ከፍተኛ ድል መቀዳጀቱ ተሰማ። በሰኔ 5 ቀን 2017 ዓ ም በትላንትና ሁለት ማለትም በምስራቅ በለሳ ወረዳም ቆላ ሙሴት ከተማ ላይ የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነውን እስር በለሳ ቅጣው እጅጉ ክፍለ ጦር ጉላት ጸጋይ ብርጌድ በትላንትና ሁለት ለሶስት ሰዓታት ያል የፈጀ ውጊያ አደርገዋል። በውጊያው ላይ ላይም የጥላ ጥምር ኃይል ምርኮኛ ሙትና ቁስለኛ የሆነ ሲሆን ከሀያ በላይ መከላከያ ሚሊሻ ተገድሏል። ከአምስት በላይ ሚሊሻ አባላት ሲገደሉ ስድስት ነብሶ ወከፍ ክላሽንኮቭ መሳሪያዎች ተማርከዋል። በውጊያው ላይ ማናበስት ንስሮች ደምቀው ውለዋል ብሏል የአርበኛ መምህር አብነት ሞላም የመራፋኖ ብሔር ኃይል ዳግማዊ ቴዎድሮስ አምስተኛ ኮር የህዝብ ግንኙነት ኃላፊ ይፋ ባደረገው መረጃ። በዚሁ በጎንደር እንቆያለን። የመራፋኖ ብሔር ኃይል የጎንደር ቀጠና አራተኛ ደጃዝማች ኮር የጎብ የክፍለ ጦር ጠራ ብርጌድ በዛሬው ሁለት ዓርብ ሰኔ 6 2017 ከጠዋቱ 3 ሰዓት 45 ላይ በማዕከላዊ ጎንደር ዞን ታቻ አርማጮ ወረዳ ሳንጃ ከተማ አቅራቢያ የፈንድ ቃፍል ኋና አበባው በተባሉ አነስተኛ የመስመር ከተማዎችን ተቆጣጥሯል። ከ67ኛ ክፍለ ጦር የጠላት ኃይል ጋር ውጊ ያደረገ ሲሆን ከጠላት ኃይልም አምስት ሞት ከ10 በላይ ቁስለኛ ሲሆኑ ቁስለኞችን በመሸከም ከተማዎችን በመልቀቅ ወደ ሳንጃ ከተማ ፈርጥጧል ሲል አርበኛ ስማቸው ጥላሁን የጎብ የክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ይፋ ያደረገው መረጃ ያሳያል። ይህም ብቻ አይደለም። አሁን ሙዳርማሽ ተመልካቾቻችን፣ በጎንደር ነው የምንቆየው። የጣና ገላውዴዎስ ክፍለ ጦር ስር የሚገኙ የተለያዩ አመራሮች የስራ አስፈጻሚ ሪፎርም በማድረግ አዳዲስ ድልድሎች ና ሹመቶችም ሰጥቷል። በሜጀር ጀነራሉ ባንታ ባተኮር ስር የሚገኘው ጣና ገላውዴዎስ ክፍለ ጦር በአሰራር በመርህ በተጠያቂነት ና ጠያቂ እንዲሁም በአጠቃላይ ህልውና ተግሎ በውል ተረድተው የአማራ ፋኖ ሰራዊትም ሆነ የወጡለትን ታላቁን ህዝብ ጥያቄ ለመመለስ በአዲስ መንፈስ እንደንስር ታድሰው እንዳንበሳ ግስተው አዲስ ስራ አስፈጻሚ አደረጃጀት ፈጥሯል። በዚያ ደረጃጀት የአማራ ህዝብን ትናንታዊ ችግሮችን የተረዱ ዛሬ ላይ ለትግሉ ያላቸውን ቁርጠኝነት ያሳዩና ነገን የተቆለፈብንን ቁልፍ ለመክፈት ዘገጁ እና ቁርጠኛ ሁኑ ልጆችን ወደፊት ሲያመጣ በአማራ ምድር አጠቃላይ በኢትዮጵያ ያለውን ፖለቲካ አስተላለፍ የተረዱ የወገን ጠላትና መደበኛ ጠላትን እንቅስቃሴ የያወቁ አህጉራዊ እና ለማቀፋዊ ፖለቲካ አስተላልፍ የተገነዘቡ የተገነዘቡም የክፍለ ጦሩን እንቁ ልጆች ወደፊት አምጥተናል ብሏል። እንደሚታወቁ ላለፉ 5ሳና 6 ዓመታት የአማራ ዘርፈ ብዙ ልናዊ ጥቃቶች በመላ ኢትዮጵያ ሲፈጸምበት ቢቆይም አሁን ላይ ብሎ አገዛዙ አማራ ክልል በፈጠረው ምድር ላይ ዘልቆ በመግባት ዘርፈ ብዙ ጥቃቶች እየፈጸምብን ነው። ነገር ግን የአማራ ህዝብን መከራ ብሎ መቀበል የከበዳቸው አማራነቱን ወንጀል አድርገው የተነሳ አገዛዝ እንደመጣም የገባቸው የጊዜ ጉዳይ እንጂ አገዛዙ ከቻለ የተኛውንም አማራ እንደማይምር ያወቁ የአማራ ህዝብ መዳኛ ነፍጥ እንደሆነ የገባቸው አገዛዙ ለአንደኛና ለመጨረሻ ጊዜ መመለስ የሚችለው በሰልፍ ሳይሆን በሰይፍ እንደሆነ በውል የተረዱና በጥቅሉ አማራነትን ከትላንት እስከዛሬ እያንሰላሰሉ አማሮች ወደፊት ማምጣት ግድ ብሎታል ብሏል። ይሁን አይጠና ገላውዴውስ ክፍለ ጦር ሰራዊቱን ይመሩልኛል፣ ትግሉን ያሻግሩልኛል፣ አማራነትን ያቀነቀኑልኛል፣ የጠላትን ቅስም ይሰብሩልኛል፣ ለወገን ብስራት ለጠላት መርዶን ይሰጡልኛል፣ የጋራ አመራር ስርዓትን ይፈጽሙልኛል፣ ጠያቂና ተጠያቂነትን ያሰፍኑልኛል፣ አርበኝነትን በተግባር ይገልጡልኛል ያላቸውን ስራ አስፈፃሚዎች አዋቅሯል። በዚሁ መሰረትም የጣና ግላውዲዮስ ክፍለ ጦር ስራ አስፈጻሚዎች አርበኛ ሙሉ ቀናልኝ ሰብሳቢ፣ አርበኛ ባቤ ገብሬ ምክትል ሰብሳቢ፣ አርበኛ ታደለ መሬ ወታደራዊ አዛዥ፣ አርበኛ ጋሻ እንግዳን ምክትል ወታደራዊ አዛዥ፣ አርበኛ ክንዳለመለሰን ወታደራዊ ዘመቻ መምሪያ ኃላፊ፣ እንደዚሁም አርበኛው በትሞላ ምክትል ዘመቻ መምሪያ ኃላፊ፣ አርበኛ ዳነማተቤን የፖለቲካ ዘርፍ ኃላፊና አርበኛ ማኑኤልን የጽህፈት ቤት ኃላፊ አድርጎ ሰይሟል። ሌሎች ወታደራዊ መዋቅሮችና ስያሜ ድልድል የሰራ ሲሆን አርበኛ አብርሃም አንበሉን የህዝብ ግንኙነት ኃላፊ አድርጎም ስለ መሾሙ ነው ለማወቅ የተቻለው። የጣና ግላውዲዮስ ክፍለ ጦር አካላት በአንድነት በመነጋገር በመወያየትና አጠቃላይ ለትግሎ የሚያስፈልገውን አሻራ ለማሳረፍ ያለ ደከመኝ አመክንው ይሰራሉ ብሏል። በመሆኑም ትግላችን ቀጣይነት ማረጋገጫ የታሪካችን የባህል የምናታችን ማስቀጥ ሀዲዳችን የሆነውን የህሉና ትግል እንደ ነፍሳችን መጠበቅ ህዝባዊ ብሎም ታሪካዊ ኃላፊነታችንንም ግዴታችንንም ነው ብሏል። ትግሉ በሁሉም የአማራ ግዛቶች በጠላት ላይ ሁሉን አቀፍ ድል እየተቀዳጀ በመጓዝ ላይ ቢሆንም በትግሉ ሜዳ በማወቅም ባለማወቅም የህሉና የፍትህ፣ የነፃነትና የእኩልነት ትግላችንን የሚጎትቱ ጥቂት የማይበሉ አካላት መኖራቸውን በውል እንገነዘባለን። ስለሆነም የህሉና ትግላችን የፖለቲካ ደላሎችና ቁማርተኞችን አጥብቆ ይጠየፋል ይታገላቸዋልም። የህሉና ትግላችን ፍክክርና ውድድር ሳይሆን ትብብርና ትደግፋፎትን ተደጋግፎትን መለየትን ሳይሆን በአንድ ተቋም ውስጥ ሆኖ መታገልን የሚሻ በመሆኑ የጎንደር አርበኞች የጀመሩትን የአንድነት መንገድ ለማደናቀፍ መጓዝ ታሪክ ይቅር የማይለው ድርጊት ስለሆነም ሁሉም ታገል አንድነት ቦታ እንዲሰጥ ጥሪያችንን እናቀርባለን ብሏል። ዝንታለም አማራ ሲል የመጀር ጄኔራል ውባንታባትን አንደኛ ኮር ያስተላለፈው መልዕክት ያሳያል። ውድ ተመልካቾቻችን ወደ ሌሎች የግንባር መረጃዎቻችን ነው የምንሸጋገረው። በዚሁም በአማራ የተለያዩ ቀጠናዎች አሁንም ከፍተኛ የሆነ ትንቅንቅ እየተደረገባቸው ይገኛል። በተለይ በጎጃም አካባቢዎችም እንደዚሁ የፋኖ ወታደራዊ ትንቅንቅ አሁንም ከትላንት እስከ ዛሬም እንደቀጠለ እንደቀጠል ነው። በርካታ የአገዛዙ ኃይሎችም ከየአህዳቸው እየወጡ ወደ ፋኖ መቀላቀላቸው ነው እየተሰማ የሚገኘው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጃው መተክል አራተኛ ክፍለ ጦር አባይ መተክል ብርጌድ በመተከል መንደር 24 በምትባል ቀበሌ ከሌሊቱ 9 ሰዓት የጥላት ካምፕ ድረስ ዘልቆ በመግባት ጥምር ጦሩን ሙትና ቆስለኛ በማድረግ በዋናነት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ ፋኖ አንድ አምሳ አለቃ አንድ የመቶ አለቃ ማዕረግ ያለው ከፍተኛ ወታደራዊ አመራር ስድስት የእግረኛ መከላከያ ሰራዊት እስከ ወዲያኛው ሲሸኙ አንድ ሚሊሻ ደግሞ ምርኮኛ በማድረግ ከፍተኛ ድል ተጎናጽፈናል ብሏል። መተከል ብርጌድ በቀጠናው እያደረገ የሚገኘው ትንቅንቅ አሁንም ተጠናክሮ እንደቀጠለ ነው። ለሚዲያችን የደረሰው መረጃም እንደሚያሳየው በእነዚህ አካባቢዎች ከፍተኛ ወታደራዊ ፍጥጫዎቹም አሁንም ተጠናክረው እንደቀጠሉ ናቸው። የአማራ ፋኖ ብሔር ኃይሌ ጎጃም ቀጠና አምስተኛ ክፍለ ጦር ስር የወንበርማ ብርጌድ ጠላትን ከመዋጋት አልፎ ህዝብን ማስተዳደር፣ ሰላምና ጸጥታው ማስከበር እንዲሁም ማንነቱን እየጠበቀ በሁሉም ቀበሌዎችና ነጻ ቀበላዊ አስተዳደራዊ መዋቅሮችን ዘርግቶ መስራት ከጀመረ አመታት አልፈውታል። በትላንት በስቲያ እንደዚሁ ሰኔ አራት ቀንም ብርጌዱ ከወረዳ አመራሮች ጋር ግምገማ በማካሄድ አስፈላጊውን ሪፎርም ሰርቷል። በዚህም የወረዳን ዋና አስተዳዳሪ አበባው መልካሙን፣ ፈንታውን ብዙ አየሁን ደግሞ ምክትል አስተዳዳሪ አድርጎ ሾሟል። የህዝብ ሰላምና ደህንነት ካሳሁን ታምርን ስለመሰየሙ ተሰምቷል። የህዝብ ግንኙነት ወልደ ነጎድጓድ ተሰይሟል። በአጠቃላይ በወንበርማ ወረዳ ብርጌዱ በፖለቲካዊ፣ በወታደራዊ፣ በኢኮኖሚና በማህበራዊ ሙሉ በሙሉ ህዝብን እያስተዳደርና የመንግስትነት መዋቅሮችን ዘርግቶ እየሰራ ይገኛል ሲል የብርጌዱ ዋና አዛዥ ሃምሳ አለቃ ዘላለም ደሴ ገልጿል። የተመረጡ የወረዳ ምራሮችም ጠላትን ከወረዳው ላለማስገባት የብርጌዱ የጀርባ አጥንት ሆነው እንዲሰማሩ ቃል ገብተዋል፣ ያለው የብርጌዱ ህዝብ ግንኙነት ካሳሁን አማን ነው። ውድ አድማጭ ተመልካቾቻችን ከፋኖ ዴይሊ የእኩለ ቀን የመረጃ ሰዓታችን ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በአመሻሽ የመረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን።